ዜና እረፍት። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከዚህ ዓለም በሞት ተለዩ። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው መም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታ ኢና ሊላሂ ወኢና ኢለይህ ራጁኡን። እኛም ያላህነን ወደ አላህም ተመላሾች ነን። የሁላችንም አባት የነበሩት የክቡር ዶክተር ቀዳማዊ ሙፍቲ ሀጅ ዑመር እድሪስ ዛሬ ወደ አኼራ ሂደዋል። አላ ይዘንላቸው፣ አላ ጀነት ልፈርዶስን፣ አላ የወፍቃቸው። ሁላችሁም በዱዓ አስቧቸው። ማለት ነው እንግዲህ አባታችን ታመሙ ከተባለ ቀን ጀምሮ ያው ከህመማቸው አገግመው ተመልሰው እንደሚመጡ ተስፋ ነበረን። ሁላችንም ዱዓ እያደረግን ነበር። ላኪን የአላህ ቅድር ሆነና ዛሬ ወደማይቀረ ወደዚች ዓለም መጨረሻ እንግዲህ ሂደዋል አባታችን። አላህ የጀነት ይበልልን። አልሐምዱሊላህ ብለን ከመቀበል ውጭ ምንም ማድረግ ስለማንችል፣ ሁላችንም ወደዛው ስለሆነ የሚቀር የለም። ይችን አለም ሁላችንም እንሰናበታል፣ መልካም ስራችን ሲቀር በስተቀር። እንግዲህ አባታችን ለኢስላም ብቻ ሳይሆን ለመላው ለኢትዮጵያ አባት ነበሩ። አባት ነው፣ የኢትዮጵያ አባት፣ ትልቅ ሰው፣ አስታራቂ ሽማግሌ፣ መልካም ንግግር ሁልጊዜ ከአንደበታቸው የማይጠፋ አባታችን ነበሩ። እንግዲህ ዛሬ ወደማይቀረው ሂደዋል። አላህ ስብሐነሁ ወተዓላ የጀነት እንዳደርጋቸው ሁላችንም በዱዓ እንበርታ ማለት ነው። ሀቂቀተ እኔ ከታመሙ ቀን ጀምሮ በቃ ተመልሰው ወደዚህ መጥተው ቃላቸውን ያነ መልካም ንግግራቸውን እንደምሰማ ተስፋ ነበረኝ። ላኪን ያላህ ቀደር ሆነና ምንም ተስፋ የሌለው ወደ መጨረሻ የቱ ዓለም ሂደዋል። አላህ ይዘንላቸው፣ አላህ የጀነት ይበልልን፣ ሁላችንም ዱዓ እናድረግላቸው። አባታችን መልካም ሰው ነበሩ። ሀቂቀተል እንደ ኢትዮጵያ ትልቅ አባት ነው። ኢትዮጵያ ላይ ያጣነው በዚህ ሰዓት ትልቅ ሰው እየሞተ መልካም ንግግር መልካም ስራ የሚሰሩት እየሞቱ እያየን ነው፣ ብዙዎቹ አገራችን ላይ ትላልቅ ሰው እያጣችን ያለችው መልካም ሰዎችን እያጣችን ያለችው እኔ ለምን እንደሆነ አላቅም። ብቻ ምንም ማድረግ አይቻልም። ይሄ የአላህ ቀድርና ውሳኔ ነውና አላህ ይዘንላቸው፣ ሁላቸውንም የሞቱትንም አላህ የጀነት ይበላቸው። አባታችንንም አላህ የጀነት ይበለን። ለወዳይ ዘመዶቻቸው አላህ ሶብሩን እንዲሰጣችሁ። የውድ ጊዜ ደአዬ ነው እንሻአላ ሁላችሁም ዱዓ እናደርግላቸው። ለአባታችን አላህ የጀነት ይበልልን። በተረፈ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ አይ ደረሳ